ወንድ ልጅ ሲያፈቅር እንዲህ ይሆናል። ደብቆሽ ነው፣ እመኝኝ፣ በድብቅ ይወድሻል። አዎ ሰምተሽኛል፣ በጣም ነው የወድሽ፣ ነገር ግን አልነገረሽም። ሰላም፣ ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍርፍ ይበልለን። ለቻናላችን አዲስ የሆናችሁ ላይክ ሰብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ሁልጊዜም የምንለቃቸው አስተማሪና አዝናኝ የሆኑ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን የሁሉ ጊዜ ቤተሰቦቻችን ይሆኑ። ታዲያ ዛሬ አንድ ወንድ በድብቅ አንዲትን ሴት ሲያፈቅር የሚያሳያቸው ምልክቶች አሉ። ነገር ግን በቃል አውጥቶ አፈቅርሻለሁ ሊላት እጅግ በጣም ይፈራል። ግን ደግሞ የሚተገብራቸው ድርጊቶች ይኖራሉ። ከእነዚህ ድርጊቶች ውስጥ ስድስት ድርጊቶች አሉ። ስድስቱንም ከኔ ጋር ከቆየሽና ከሰማሻቸው ይህን ነገር ሲያደርግ ካየሽ እመኚኝ ያሰው በእሱ ልብ ውስጥ አንቺን አስቀምጦሻል። ያፈቅርሻልም፣ ይወድሻል። ምናልባች ግራ ተጋብተሽ ሊሆን ይችላል። ቆይህ ሰው በእኔ ቦታ ምንድን ነኝ፣ በእሱ ቤትስ እኔ ምንድን ነኝ ብለሽ ግራ በመጋባት ውስጥ ልትሆን ትችያለሽ። ይህንን ስሜና ከዛ ሁኔታውን አመቻችተሽ እንደሚያፈቅርሽና እንደሚፈልግሽ ማወቅ ትችያለሽ። ዝም ብሎ ነ ጊዜያዊም ደግሞ ከሆነ ይህንን ድርጊት አይተገብርም ማለት ነው። ነብረሽን ቆይ። ይኸውልሽ ከዚህ በኋላ የምነግረሽ እነዚህ ስድስት ነገሮች አስተውለሽ ስሚኝ። አብሮሽ ያለው ወንድ ይወደኛል ወይስ አይወደኝም የሚለውን በቀላል በእነዚህ ነጥቦች ማረጋገጥ ትችያለሽ። በነገራችን ላይ የሰው ልጅ የተባለ በሙሉ አንዳንድ ነገሮችን እየፈለገ እንዳልፈለገ የሚያስመስላቸው ሁኔታዎች አሉ። ነገር ግን ሳያስበው ፊዚካልም ሊሆን ይችላል፣ የሆነ ነገር ያስታውቅበታል። ታዲያ ይህንን እንዴት ማወቅ እችላለሁ? ልትኝ ትችያለሽ። አሁን ወደ ጉዳዩ እንገባለን። አብሮሽ ያለ ነገር ሁሉም ሊነግርሽ አይፈልግም፣ ግን ይወድሻል ማለት አብሮኝ አለ፣ ነገር ግን እሱ እንደሚያፈቅረኝ እንደማያፈቅረኝ ማወቅ በፍጹም አልቻልኩም፣ እንዴት ላቅ እችላለሁ? ልትኝ ትችያለሽ። ስለዚህ እነዚህ ሁኔታዎች ደግሞ አብረን የምናያቸው ይሆናል። ነገር ግን ሳያስበው በፊዚካልም ሊሆን ይችላል በሆነ ነገርም ሊያሳውቅሽ ወይም ደግሞ ሊነግርሽ ይፈልጋል፣ ግን ቃል አውጥቶ አፈቅርሻለሁ አይልሽም። አሁን በተረጋጋ መንፈስ እንድትሰሚኝ ይፈልጋለሁ። እነዚህን ድርጊቶች ሲያደርግ ወይም ደግሞ ሲፈጽም ከተመለከትሽው ከሰማሽው፣ ይሄ ሰው በእሱ ልብ ውስጥ አንችን አንግሶሻል ወይም ደግሞ ንግስቱ አድርጎሻል። ታዲያ አንችም ይሄንን ድርጊት ሲያደርግ አይተሽ ፍቅሩን በግልጽ እስኪነግርሽ ድረስ አውቀሽለትም ሲሆን ተረጋግተሽ መቀመጥ ይኖርብሻል። በባህላችን እንኳን ብንመለከት ሴት ልጅ ረጋ ሰከን ብላ ስትጠብቅ ያምርባታል ማለት ነው። በመጀመሪያ ደረጃ እና በአንደኛ ላይ እንደማይፈልግሽ መምሰል ወይም ደግሞ መግፋት ማለቴ ስትቀሪው ለአንቺ ምንም ስሜት እንደማይሰጠውና ና ኢንተረስት ፍላጎትም እንደሌለው አይነት ነገር ሊያሳይሽ ይችላል። ነገር ግን ከዙሪያሽ አይጠፋም አንቺም የምትገኝበት ሁሉ አለ ሶሻል ሚዲያም በ በተለያየ ቦታዎችም ላይ አንቺ ካለሽ ነገር ግን እሱም አለ። ታዲያ ግን እሱ ሊነግረሽ አይፈልግም። አንቺ ስምሽ በተጠራበት ወይም ደግሞ ባለሽበት ቦታ እሱ አብሮ አለ። ይህንን ስትመለከች በቃ እንደሚወድሽና እንደሚያፈቅርሽ አንደኛው ማሳያ ነው። ሆኖም ግን መከታተሉን ያቆም የአንቺ ስም በተጠራበት ሁሉ ይገኛል። አሁንም ካላስተዋልሽ በድብቅ ይወድሻል። በትጠራጠሪ ይመኝት ይሄ ሰው ይወድሻል ማለት። ሌላኛው እና ሁለተኛው በድብቅ የሚወድሽ ወንድ ከሚተገብራቸው ነገሮች መካከል በቃላት ይችን መልክ ማለት ማለት፣ በቃላቶቹ ያንችን መልክ ሊያሳይሽ ይፈልጋል። መስታወልሽ ታውቂ እንደሆነ መስታወት ፊት ለፊትሽ አቁሞ ነው አደለ፣ ጉድለትሽንም ያለሽንም ሸብም ሁሉንም ነገር ያሳይሻል አደል፣ በግልጽ ነው። እሱም ልክ ሲያይሽ ወይም ደግሞ አጠገቡ ስትመጪ፣ ዋው አምሮብሻል፣ ቆንጆ ሆነሻል፣ ልዩ ሆነሻል። በፎቶም በይ በቪዲዮም፣ እንዲሁም በርቀት ፍቅር ላይ ሁለት ወንጅ ትችላለች። ታዲያ ግን ሲያይሽ ማለት ነው፣ በፍጹም ምንም አይነት ነገር ሳይደብቅ ልክ እንደ መስታወት አጉልቶ ያማረብሽን ነገር አምሮብሻል፣ ቆንጆ የሆንሽን ነገር ቆንጆ ሆነሻል፣ የጎደለብሽንም ነገር ይሄ ነገር ትክክል አይደለም፣ ይሄ ነገር አያምርም ወይም ደግሞ ያምራል ብሎ ከመግለጽ ወደኋላ አይቆጠብም ማለት ነው። ማለት ይህ ልክ መስታወት ላይ ቁመሽ ውበትሽን አጉልቶ እንደሚያሳይ ሁሉ እሱም በቃላቶች ውስጥ ላንቺ ያለውን ፍቅርና አክብሮት ይገልጻል ማለት ነው። በቃ የማያምርብሽን ነገር መስታወቱ የሆነ ነጥብ ካለብሽ እንደሚያሳይሽ ሁሉ እሱም ጋር እንደዛ ነው የምታየው። የማያምርብሽን ነገር ይሄኮ እንደዚህ ነው ብሎ ይነግርሻል። በዛን ሰዓት ደግሞ ልክ ያ የሚወድሽ ሰው ለአንቺ ምንሽ ነው? መስታወትሽ ነው ማለት ትክክለኛ ማንነቱን ነው ገልጾ የሚያሳይሽ። አሁን አንዳንድ ሰዎች አሉ በህይወታችን ውስጥ መጥተው እስከ መጨረሻ አብረውን የማይዘልቁ ከሆነ ደብቀው ጉድለታችን እንኳን ሳይናገሩ አብረውን የሚቆዩ ማለት ነው። ሶስተኛው ድብቅ የሚታይበት ነገር ከነዚህ መካከል ማለት ነው ጥፋተኛ ያደርግሻል፣ በቃ ወይም ደግሞ ደስታውን እንድትቆጣጠርለት ያደርግሻል። ምናልባች ካልገባሽ ወንዶች ሆን ብለው ይህንን ያደርጋሉ። ለምሳሌ ደውሎልሽ ከሆነ ለምን አልደወልሽልኝም ይልሻል። ማለት ከዚህ በፊትም እኮ እንዲሁ እንደምታወሩ ጊዜም አልነበረሽም ወይም ደግሞ አትደውይለትም ነበር። ነገር ግን የዛን ቀን እሱ ይደውልና ቆይ ለምንድን ነው የማትደውይልኝ? እኔ ካልደወልኩ በቃ አትደውይልኝም ማለት ነው። ለነገሩ እኔ ብቻ እኮ ነኝ ሰው ምፈልግ እያለ አንቺን ማለት ነው ይሆናል አይደለ የጥፋተኝነት ስሜት እንዲሰማሽ ያደርግሻል። በቃ አንቺን ተወቃሽ ያደርግሻል ማለት ነው። ምክንያቱም በዛ ስህተት አንቺ ኧረ እንደዛ እኮ አይደለም ብለሽ ኮንፊውዝ እንድትሆኝና መክፈቻ ማለትም፣ ስለዚህ እንዲህ ጥፋተኛ ነኝ ማለት ነው ብለሽ ከራስሽ ጋር እንድትነጋገሪ። ከዛ ግን እሱ ይሄን የሚያደርገው አውቀው ነው ማለት አንችን ለመሳብ ነው። አንቺ መክፈቻ መንገድ በር እንድትከፍችለት ስለሚፈልግ፣ ብቻ እኔ ነኝ ፈላጊሽ፣ አንቺ ኮ በቃ እኔን ኮ ሰው አይፈልገኝም ምናምን እያለ አንቺን ጥፋተኛ ያደርግሻል፣ ይወቅስሻል ማለት ነው። በዛን ሰዓት አንቺ የጥፋተኝነት ስሜት እየተሰማሽ እንድትቀርቢው እንድትፈልጊው ሊያደርግሽ ማለት ነው። ፍቅሩን ሳይገልጽ በቀላሉ በእሱ እጅ ውስጥ ሊያስገባሽ ማለት ነው። ታዲያ ይሄን ድርጊስ ሲተገብር ካየሽው መንቃት ያለብሽ እንደሚያፈቅረሽ እንደሚወድሽ ነው። ምክንያቱም አንቺን ጥፋተኛ እያደረገ አንቺ ወይኔ እንደዛ እኮ አይደለም እኔ እኮ በቃ ስራ በስቶብኝ የሆነ ነገር ሁኚ ነው ምናምን ብለሽ እንድትቀባጥሪ ነው ማለት ነው። በቃ በር ከፈተ፣ በዛውን በስበው አወራሽ ማለት ነው። ስለዚህ ይህንን የሚያደርገው ሆን ብሎ እንደሆነ በደንብ መጠርጠር አለብሽ። አራተኛ ጊዜ ይሰጥሻል። ምናልባት በርቀት ልትወኝ ትችያለሽ፣ ግን በቃ ጊዜውን በሰፊው አንቺ ጋር ማሳለፍ ይፈልጋል፣ ሊያወራሽ ይፈልጋል። በዚህ ሰዓት ታዲያ አንቺ ግዴታ አፈቅርሻለሁ ስላላለሽ ደንታ ላይ ሰጥሽና ወይም ደግሞ ምንም አይነት ስሜት ላይ ሰማሽ ይችላል። ነገር ግን ውድ ጊዜውን ካንቺ ጋር የሚያባክናት ማለት ነው ለአንቺ ቦታ ስላለውና ለአንቺ ፍቅር ለአንቺ አክብሮት ስላለው ነው እንጂ ወንድ ልጅ ማለት ነው በፈለገ ተአምር ቢፈጠር ጊዜውን የማይፈልገው ቦታ ላይ በፍጹም በፍጹም፣ ወይም ደግሞ የሆነ ጥቅም ነገር ካላገኘ በስተቀር ያንን ጊዜውን ውድ ጊዜውን መስዋዕት አድርጎ አንቺ ጋር በፍጹም አያጠፋው። ይህንን ማወቅ አለብሽ። ካለች ውድ ጊዜ ላይ ሰጥቶሽ ሊያወራሽ ሊያጫውትሽ ወይም ደግሞ ጊዜ ሊሰጥሽ የሚፈልገው ስለሚወድሽ ነው። አንቺ ግን አልተረዳሽውም። እሱ አፍቅሮሻል ወዶሻል። ሌላኛው ወሳኙ ቁልፉ ነገር አምስተኛው ማለት ነው በእውነት ነው የምልሽ ይህን ነገር ካየሽበት መኝኛ ሰው ትክክለኛ አፍቃሪሽ ነው ማለት ነው። በተደጋጋሚ ለአንቺ ያለውን አክብሮት ይነግርሻል፣ ያጠነክርሻል። በቃ ጥንካሬሽ ሊነግርሽ ይፈልጋል። በንግግር ሁሉ መሀል አንቺኮ ገራሚ ሴት ነሽ ይልሻል። አለባበስሽንም ብሎም በቃ እንዲሁ ሁሉ ነገርሽን ያደንቅልሻል። በልብ ውስጥ ትልቅ ቦታ ስለሰጠሽ በዛ ልብ ውስጥ ስላስቀመጠሽ በቃ አንቺ ጎበዝ እንድትሆኝለት፣ እንድትጠነክሪለት፣ ከፍ ብለሽ እንድትታይለት ስለሚፈልግ በቃ ድክመት እንኳን ቢኖርብሽ ማለት ነው ሁሉ ጊዜም አጉልቶ ሊያሳይሽ ይፈልጋል። አንችኮ ጀግና ነሽ፣ አንችኮ ጠንካራ ነሽ፣ አንችኮ በቃ ከሁሉም በላይ ነሽ እያለ ያደናንቅሻል። አንችኮ ወንድሜ ነው ወይም ደግሞ እንዳንድ ቅርብ ጓደኛዬ ነው ብለሽ ነው እያየሽ ያለሽው እሱ ግን እንደዛ አይደለም ነው። ነገ የልቡ ንግስት አድርጎ ሊያኖርሽ ስለፈለገ በቃ በነገሮች ጠንካራ ሴት፣ ጎበዝ ሴት፣ ጀግና ሴት ሆነሽ እንድትታይለት ስለሚፈልግ ነው። ከሁሉም የበለጠ ሆነሽ እንድታበሪለት ልክ ኮከብ አብሬ ሆኖ ከሁሉም የበለጠ አንድ ኮከብ ሊኖር ይችላል አይደለ? አንቺም በቃ በሴቶች መካከል ውስጥ ጥንካሬሽ ጎልቶ እንዲታይ ነገ የሱ ስለሆንሽ፣ የእሱ የሆነች ደግሞ ጠንካራውን እንድትታይ ይፈልጋል። አንዱ ወንድ ልጅ ጠንካራ ሴት ሁና በእሷ መኩራት ይፈልጋል። ነገር ግን የማይፈልግሽ ወንድ ቢሆን ኑሮ ይህንን ነገር በፍጹም እንደው ሊሳብርሽና አንቺን ዝቅ ሊያደርግሽ ነው የሚፈልገው። ግን በድብቅ ስለሚያፈቅርሽ ስለሚወድሽ ነገ ሚስቴ ብትሆንልኝ ብሎ እየተመኝና እያቀደ ስለሆነ ምን ያደርጋል በተደጋጋሚ ጥንካሬሽን ይነግርሻል። ጀግንነትሽን ይነግርሻል፣ ያበረታታሻል። በቃ ወደፊት እንድትከወሽለት ስለሚፈልግ ማለት ነው። ይህን ሲተገብር ካየሽ የመኝኝ በቃ ፍቅር ላይ ነው ሌላው ብዙ ጊዜ ሴቶች የሆነ ነገር አላለ ይሄ ሰው የኔ ነው ወይስ አይደለም ብሎ እንኳን ለማረጋገጥ እንኳን ሲፈልጉ ይችን ነጥብ ለምን እንደማያስተውለው አላውቅም። ነገር ግን ይሄ ሰው አሁንም በድብቅ ካፈቀረሽና ለነገ ከፈለገሽ ለዘለቄታም ከሆነ የሚፈልግሽ ይህን ድርጊት ነው የሚያደርገው። የሆነ ነገር ሊያደርግ ሲፈልግ ማለት የሆነ ስራም በይ የሆነ ቦታም ሊሄድ በቃ የሆነ ነገርም ሊያደርግ ሲል ሊያማክርሽ ይፈልጋሉ በህይወቱ ውስጥ ሊያደርግ ሲፈልግ ቀድሞ መጥቶ ወይም ደውሎ የሚነግርሽ አንቺን ነው። እንዲህ ላደርግ ነበረ፣ ምን ትይኛለሽ? ምን ይሆናል? ምን ይሻለኛል? ጥሩ ሀሳብ ነው፣ እስኪ ሀሳብሽን አጋሪኝ ብሎ ለአንቺ ጥያቄ ያቀርብልሻል ማለት ነው። ምክንያቱም አንቺ ቦታ ባትሰጭውም፣ አንቺ ያፈቅረኛል ብለሽ ገና ስላላሳብሽ ወይም ደግሞ በልብሽ ላይ ቦታ ስላልሰጠሽው፣ እሱ ግን ስለሚያፈቅርሽ ገና ስላልነገረሽ የወደፊት ውሳኔዎችን እንኳን አብረሽ እንድትወስኝ ስለሚፈልግ የሆነ ነገር ሊያደርግ ሲፈልግ በሕይወቱም በዩ በኑሮውም በዩ በየትኛውም አጋጣሚዎች ውስጥ የሆነች ነጥብ ሊያሳርፍ ሲፈልግ ይህ ነገር እንዴት ነበረ? ጥሩ ነው አይደለም? ምናምን ብሎ ይጠየቅሻል። ከዛ አንቺ ጥሩ ነው፣ አሪፍ ነው ካልሹ፣ ያንን ነገር ይከፋበታል። አይ ይሄ ነገር ደስ አላለኝ ምናምን ካልሹ ደግሞ ስለሚያፈቅርሽ፣ ልቡ ስለሚፈልግሽ ያን ድርጊት አይተገብረው። ምክንያቱም አንቺ አልመረጥሽለትም። አንቺ የእሱ ምርጫ ነሽ የእሱ ምርጫ ሆነች። ደግሞ የሆነ ነገር ሲመርጥ እንድትመርጭለት እና አሁን ትክክል ነው እንድት ይፈልጋል። ለዛም በቃ ምርጫሽ ያልሆነውን ነገር በፍፁም ሊመርጥ አይችልም ሊፈልገውም አይችልም። በህይወት ውስጥ ምን አለመሳላችሁ የሚያማክሯችሁ ወይም ደግሞ ቦታ ሰጥተው ይሄ ነገር እንዴት ነው ትክክል ነው ወይስ አይደለም ብለው እንደ ወንድም እንኳን ቀርቧችሁ የሚያማክሯችሁ ሰዎች፣ እነዛ ሰዎች ለእናንተ ትልቅ አክብሮትና ቦታ አላቸው ብላችሁ መውሰድ እንዳትረሱ። አሁንም ይሄ ወንድ እንዲህ የሚልሽ ከሆነ ይችን ድርጊት የሚተገብር ከሆነ የኔ ፍቅር የኔ ውድ ምናምን ላይልሽ ይችላል ምክንያቱም ውስጥ ላይ ነው ያፈቀረሽ መናገር አይፈልግም በድብቅ ነው እንጂ እያፈቀረሽ ያለው ብነግራትስ ባጣትስ እንደዚህ ብዬ ብላትስ አሁን አፈቅረሽ ያለው ብላት የኔ ባትሆንስ ብጎዳስ ብሎ አፍኖ ይዞታል ነገር ግን እነዚህን ስድስት ድርጊቶች ሲተገብርና ሲፈጽም ካየሽው በቃ ፈልጎሻል አፍቅሮሻል ቦታ ሰጥቶሻል ስለዚህ እናቱ ይህንን ነገር አይተሽ ሰምተሽ የምትፈቀርና የምትወደድ ሴት መሆንሽን በዚህ እርግጠኛ መሆን ትችያለሽ። ውድ ቤተሰቦች ለዛሬው የያዝነው ይህንን ይመስል ነበር። በሌላ የፍቅር ሁኔታዎች እስክንገናኝ ድረስ እስካሁን አብሬያቸው የቆየሁት ያብሰው ነበርኩኝ። ታዲያ ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ የደወል ምልክቷንም በመጫን ወደፊት የምንለቃቸው አዝናኝና አስተማሪ የሆኑ ቪዲዮዎችን እንዲደርሳችሁ እንዳትረሱ፣ የደውል ምልክቷን ተጫኑ። በያላችሁበት የምድር ዳርቻ ሰላሞቹ ብዝት ይበልልኝ፣ የኔ ተወዳጆች። ሰላም ለሀገራችን፣ ሰላም ለሕዝቦቻችን።